በወላይታ አስደናቂው ታምር በወላይታ ውስጥ ኦርቶዶክሳውያን የሉም ለምሉ በሙሉ በቂ መልስ የሚሰጥበትና ወላይታ የጻድቁ ሀገር መሆኗን የምናስመሰክርበት እለት ስለሆነ ስለ አቡነ ሳዊሮስ የተደመጠው መረጃ ከብረ ትውልድ ነው። እንደ ኦርቶዶክሳዊ ምዕመን አባቶችን የሚያከብር አባቶችን የሚፈራ የለም። ነገር ግን እርስዎ ከኛ ድቡ ውስጥ ለምን እንደወጡ በራሱት አንደበት ለምን እንደወጡ እንኳን አደረሳችሁ የሚለውን ቋንቋ ስንጠቀም ብፁዕነታቸው እንደሱ አትበሉ፣ እኔ መከራ ነው የተሸከምኩት፣ አደራ ነው የተሸከምኩት፣ አባቴ ያስችል ብላችሁ በጸሎታችሁ ደግፉኝ ብሎ ነው የሚሉት። እውነት እንዲህ ባለ መንፈሳዊ መገለጥ በትህትና መቤታችን ፊት ተንበርክከው ቀለሜም በክህደት አለቀሰም። ትክክለኛው ዲያቆን ግን ተገኝቷል። በጣም ስሙልኝ። እንግዲህ ያው እንደምትሰሙት ነው። ጓደኛዬ አብሮ አደጌ ነው ነው እያለ ያለው አብሮ አደጌ ነው። ወንድሞቼ፣ ናቶቼ፣ ወንድሞቼ አብሮ አደጌ፣ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፋይቶ ያደገ በአንድ ወንዝ ላይ ያደግን ቀበበ ጉልላት ይባላል። የተወዳችሁ ቤተሰቦቻችን በዛሬ መረጃችን በስፋት የምንቃኛቸው አበይት ጉዳያት ናቸው። መረጃው ለመላው ዓለም እንዲዳረስ ትብብራችሁን አሳዩ። በቀጥታ ወደ ዝርዝር ጥንቅሮቻችን እናምራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋእዝተ ዓለም ቅዱስ ስላሴ ክብር ምስጋና ይድረሳው። ወላዲተ ተቃለም ማምላክ አቅራይ ተማሰ አሊ ምህረት ቅድስት ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማድረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ዛሬም የተለያዩ መረጃዎችን እየመጥቻለሁ፣ እናንተን ያስተምሯቸዋል፣ ይመክሯቸዋል ብዬ ያሰብኩትን የተለያዩ ጥንክሮችን አምጥቻለሁ። ወደ መጀመሪያው መረጃዎችን ነው የማመራው። በቅድሚያ እንግዲህ በወላይታ ያለውን አስደናቂውን ተአምር አስደናቂውን ክስተት ላሳያችሁ። በብፁ ቅዱስ ፓትርያርክ አቡነ ተክለ ሃይማኖት የተጀመረው ህንጻ ቤተ ክርስቲያን በብፁ አቡነ ይስሐቅ ሊቀ ጳጳስ እንግዲህ በእግዚአብሔር መልካም ፍቃድ ተጠናቆ ታላቅ ተአምራት የሚፈጸሙበት የጻድቁ ደብረ መንከራት አቡነ ተክለ ሃይማኖት ገዳም መመረቁ ታውቋል። እጅግ በርካታ ምዕመናን እጅግ በርካታ አባቶች ሊቃነ ጳጳሳትም ጭምር ታደመበት። ዘማርያን፣ ሰባኪያን ወንጌል በስፍራው ተገኝተውበት በረከት አግኝተው በምርቃት አሁን ዛሬም ድረስ ነገም እንዲሁ የሚመረቅ ይሆናል። በጣም ደስ የሚያሰኝ ስርዓት ነው። ወጣቶች ህዝበ ክርስቲያኑ በአንድነት ወጥተው የተቀበሉበት የወላይታ ሶዶ ላይ የሚገኘው የአቡነ ተክለ ሃይማኖት ቤተ ክርስቲያን ምርቃት። እስቲ ተከታትለን እንመለስ። በጣም ደስ የሚያሰኝ ስለሆነ ማለት ነው። ልጆቻችሁን ድምፃችሁን ከፍ አድርጉ። የጻድቁ የተክልዬ ልጆች ሲቆም በሉ ሁላችሁ

በወላይታ ውስጥ ኦርቶዶክሳውያን የሉም። ለምሉ በሙሉ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እነሆ የጻድቁ አቡነ ተክለ ሃይማኖት ህንጻ ቤተክርስቲያን ልመረቅ ቀናት ብቻ ቀርተዋል። ሀገረ ወላይታ ጻድቁ አባታችን አቡነ ተክለ ሃይማኖት ዓሥራ ሁለት ዓመት ሙሉ የክርስቶስን ወንጌል ያስተማሩባት ምድር ናት። በጻድቁ አባታችን በአቡነ ተክለ ሃይማኖት የተባረከች ቡርክት ሀገር ካመት እስካመት ልምላሜ የማይለያት ቅድስት ቡርክት ሀገር ናት። ታዲያ በርዕሰ ከተማው በሶዶ በጻድቁ አቡነ ተክለ ሃይማኖት ስም ያስገነባችውን ታላቅ ህንጻ ቤተክርስቲያን ግንቦት 24 2017 ዓመተ ምህረት በታላቅ መንፈሳዊ ስነ ስርዓት ታስመርቃለች። ስለሆነም እኔ የጻድቁ ወዳጅ ነኝ የሚል ኦርቶዶክሳዊ ኢትዮጵያዊ በሙሉ በዚህ ዕለት ማለትም ግንቦት 23 እና 24 በዚህ በወላይታ በደብረ መንከራት አቡነ ተክለ ሃይማኖት ገዳም በመገኘት የጻድቁ በረከት ተካፋይ እንድትሆኑ በጻድቁ አቡነ ተክለ ሃይማኖት ስም እያሳሰብኩኝ፣ በወላይታ ውስጥ ኦርቶዶክሳውያን የሉም ለሙሉ በሙሉ በቂ መልስ የሚሰጥበትና ወላይታ የጻድቁ ሀገር መሆኗን የምናስመሰክርበት ዕለት ስለሆነ ሁላችሁም ኢትዮጵያውያን ኦርቶዶክሳውያን ከያላችሁበት ግንቦት 23 እና 24 በወላይታ ሶዶ ደብረ መንከራት አቡነ ተክለ ሃይማኖት ገዳም እንድትገኙ በድጋሚ አሳስባለሁ። እግዚአብሔር ሁላችንንም በከያለንበት በሰላም ጠብቆ ለእለቱ እንዲያደርሰን መልካም ፈቃዱ ይሁንልን። በሰላም ያድርሰን። በጣም ደስ ያሰኛል። እውነት ለመናገር በጣም በጣም የሚወደድም ነው። ያው በውላይታ ላይ የብፁ አቡነ ይስሐቅ ሀገረ ስብከት ነው። እንደምናስታውሰው ሶስተኛው ፓትሪያሪክ የኢትዮጵያ የነባሩት ደግሞ ብፁ ቅዱስ አቡነ ተክለ ሃይማኖት የተነሱበት ነው። በንግራችን ላይ ብፁ ቅዱስ አቡነ ማትያስ አሁን ፓትሪያሪኩ ፓትሪያሪካችን ብፁ ቅዱስ አቡነ ማትያስ ቀዳማዊ ፓትሪያሪክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም እንልና ወእጨጌ ነው ምንለው እጨጌ የሚለው ወላይተኛ ነው ምናይሎቻችሁ ታውቃላችሁ። እና እጨጌ ዘመን በረ ተክለ ሃይማኖት ስንል እጨጌ የሚለው ከወላይታ የወጣ ነው። እና ወላይታ በጣም የኦርቶዶክስ ሀገር ናት። ብፁ ቅዱስ አቡነ ተክለ ሃይማኖቱን ጨምሮ ከዛ በኋላ የነበሩ አባቶች እንኳን እሱ ብቻ ሳይሆን ታላቁ ጻድቅ ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖትም እዛ ከነ ሞቶሎሚጋ የነበረውን ታሪክ እናስታውሳለን በ12ኛ መቶ ክፍለ ዘመን ማለት ነው። እጅግ ብዙ ነገሮችን ገቢረ ታምራትን የፈጸሙበት ቦታ ነው። ወላይታ የጻድቁ ተክለ ሃይማኖት ሀገር፣ የፓትሪያሪኩ ተክለ ሃይማኖት ሀገር፣ ያሁን ደግሞ የብፁ አቡነ ይስሐቅ ሀገር ሆናለች። በርካታ ኦርቶዶክሳያን፣ በርካታ ክርስቲያኖች የሚታደሙበት የሚገኙበት ስፍራ ነው። እጅግ ደስ የሚያሰኝ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬና ነገ ምርቃቱ ይካሄዳል። ጉባኤያት ተዘጋጅተዋል። ደስ የሚያሰኝ ነገሮች አሉ። ነገር የምናሳቸው ቪዲዮዎች ይኖራሉ። ሊቃጳሱ አቡነ ይስሐቅ ራሱ ተስለው የነበረውንም ስእለት እንዲሁ እናስደምጣችኋለን። ወደ ቀጣይ መረጃችን እናምራ። የፕሬዚዳንቱ ቤተ እምነት እንግዲህ ቅጥፈትና ውሸት የዘውትር ስራው ካደረገ ቆይቷል። ቀለሜ የሚባለው ሰው አንድ የማስመሰል ስራ ሰራ እና እሱን እስቲ እናጋልጥ። መጀመሪያ ቀለሜ የተባለው ሰው ምንድን ያስመሰለ የሚለውን ላስደምጣችሁና የምመለስ ይሆናል። ይህንን ቪዲዮ ተከታትለን እንመለስና እውነቱን እገልጥላችኋለሁ ምን እንደሆነ የምንመለከት ይሆናል። እስኪ በቀጥታ መጀመሪያ ይሄኛው ቀለሜ የተባለው የፈጠረውን ፈጠራ አድምጠን ተከትለን እንመለስ። ስሙት ስሙት፣ ቪዲዮ ሰርቼበታለሁ በነገራችን ላይ ኮፒሊንግ ሼር አድርጉት። አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናቱን ብ ጭምር ቁጭ ብሎ ሰምቶ ነበር እና እኔ ያለኝ ወደ ከተማ መጣለሁ እንዳንተ ነው መሆኑን የምፈልገው። ኤርሚያ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ። ወንድሜ ድምፃዊ፣ ወንድሜ ድምፁ ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ። አንድ ቀን ድምፁ ማለት ነው የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ክብረ ባህሉና ክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አን አንዴ ቆይ አንዴ ቆይ ወንድሜ የደወለልኝ ምናልባት ድምፁ ካለ ዙ ያሰማችኋል። ቅዳሴ ላይ በጣም ስሙልኝ። እንግዲህ እንደምትሰሙት ነው። ጓደኛዬ አብሮ አደጌ ነው ነው እያለ ያለው አብሮ አደጌ ጓደኛዬ በጣም ድምፃዊ ነው አበበ ማን ነበር ያለው? አበበ ጉልላት። አበበ ጉልላት ይባላል አብሮ አደጌ ነው። ከብፁዕ አቡነ ናትናኤል ድቁና የተቀበለ ነው ይላል። አሁን ማስረጃውን ሊያመጣ እየሄደ ነው። ምንም የማይገናኝ ታሪክ ነው። በነገራችን ላይ በደንብ እንድትሰሙ ትፈልጋለሁ እና በተለይ ፕሮቴስታንቶች ካላችሁ እኔ ይህን ሰውዬ እያዳመጣችሁ አለመታመማችሁ እግዚአብሔር ምረቱን ይላክላችሁ ነበር። ሊስን አሁን አሁን እየመጣ ነው። የሆነ ወንድም የደወለልኝ ይላል ወንድም ደወለልኝ። ድንገት ይህንን እያወራ ወንድሙ ይደውልለታል። እንስማው። ወንድሙ ደውሎለታል። እስኪመለስ ድረስ እንግዲህ ተጠባበቁ በትግስት ው ወንድሜ ሰምቶ ላከልኝ። ቴሌግራም ላይ ወንድሜን በሉት። በመድኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ልብ አድርጎ ልብ አርጉ። ሰውየው አበበ ጉልላት ይባላል። ያ ዲያቆኑ ማለት ነው በመርዝ የተገደለው፣ አብሮ አደጌ ነው አለ ወንድሜ። ደወለልኝ ይላል። ወንድሙ ደወለልኝ መሀል ላይ ደወለለት። አሁን ሊያሰማን ነው የአበበ ጉልላትን የአበበ ጉልላትን ድምፅ ሊያሰማን ነው እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። የሱ ድምፅ ነው የሱ ሰሙታለት። አሁን ካህናቱ አብሮ ስላለ ነው

አደጌ ነው። ወንድሞች ናቶች ወንድሞች አብሮ አደጌ አብረን እኩል ቀን አንድ ቀን እንድቁና የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን። ቀበበ ጉልላት ይባላል። አብሮ አደጌ አብሮ አደጌ ነው። ሳል ቀብረው ወንድሜን፣ ሳል ቀብረው ወንድምህን ልብ አድርጎ። ይሄ ቀዳሽ ማለት ነው። ይሄ ቀዳሽ አሁን ቀሷል ይመስለኛል። ዲያቆን በትረ ይባላል። ዲያቆን በትረ ይባላል የአዲስ አበባ ዲያቆን ነው። እሱ የሚያወራው ስለ አርሲ ነው እያወራ ያለው ክፍለ ሀገር አብሮኛ ነው። ወረዳው እሁድ ሲቀድስ ነው የሚለው። በትረ ይባላል ይሄ ዲያቆን። ድምፃዊ ዲያቆን ነው በነገራችን ላይ። ቅዳሴያችን አይመስጥም። አይ ቲንክ እውነትም ዲያቆን ከነበረ ናፍቆታል ማለት ነው የቅዳሴው ዜማ እኔ ሲሬስሊ እንደዚህ በቃ ስቅስቅ ብሎ እንዲያለቅስ ሲያደረገው ግን ሪሊ ዲያቆን በትረ ና ጉድህን ስማ። አሁን ቀሲስ ሆኗል አልመሰለኝ አይቴ ቀሲስ ቀሲስ በትረ በመጡ እዚህ ጋር እና በሰማ እና ይሄ ቅዳሴ ከማን ጋር የቀደሱስ መሰላችሁ? ከአባ ገብረ ወልድ ጋር መጋቤ ስባት አባ ገብረ ወልድ ይባላሉ። ከእኔ ጋር አብረን አሁን ከረንት አሁን አዲስ ኪዳን አብረን እንማራለን። አባ ገብረ ወልድ የላስ ቬጋስ ኪዳን እምረት አባት ናቸው። ቆይ፣ ላሳያችሁ በነገራችን ላይ በደንብ ስሙት፣ ይሄ ነው። ቆይ፣ ላሳያችሁ። ይሄ ይሄ ቅዳሴ የት ላይ እንዳለ ላሳያችሁ፣ ቅዳሴውን ዩቲዩብ ላይ ላሳያችሁ፣ ከየት እንደወሰደው ማለት ነው። ዋን ሰከንድ። ወይ ጉድ! ወይ ስላሴ! ሰው ሰው ሰው፣ በዚህ ደረጃ በሽተኛ ይሆናል። በሽተኛ ይሆናል፣ በዚህ ልክ፣ በዚህ ልክ እያለቀሰ ማለት ነው። ወንድሜን በሉት ገደሉት ይላል ልብ አድርጎ። ይሄ ው ይ ያቸው እዚህ ጋር ታዩታላችሁ አይደለ? እዚህ ጋር ጽሁፉ ይኸው፣ እዚህ ጋር ታዩታላችሁ። ቅዳሴ መጋቤ ስብዐት ቆሞስ አባ ገብረ ወልድ ወልደ ሳሙኤል። ይሄ ቅዳሴ በስቱዲዮ የተቀረጸ ነው። ከማን ጋራ? ከዲያቆን በትር ጋራ ድምፁን አሰማችኋለሁ። ኤርሚያስ ያሰማው የነበረውን ድምፅና ይህንን አሰማችኋለሁ አሳልፌ ኤርሚያስ የሚያለቅስበትን ድምፅ ላይ ላርግላችሁ። ኤርሚያስ የሚያለቅስበት ድምፅ ማለት ነው። ኦኬ እየው አድርጎ እንዳያችሁት ይሄ ቅዳሴ መጋቢ መጋቤ ስብዓት አባ ገብረ ወልድና ቆይቷል። በነገራችን ላይ አይቲንክ ወደ ወደ 89 ዓመት ምናምን አስር ዓመት ሳይሆን አይቀርም። እና ዲያቆን በትረ አሁን ቀሲስ ሁኗል። የአዲስ አበባ የዮሐንስ ወልደ ነጎድጓድ ዲያቆን ቀዳሽ፣ በጣም ምርጥ ዲያቆን ነው በነገራችን ላይ። ይሄንን ሰውዬ ቀለሜ ምን እያለ ነበረ? እኔ ጋር አብረን ዲቁና ያመጣን አብሮ ተወልዶ ያደገ የክፍለ ሀገር ልጅ ነው እና ወረዳ ሁዶ ተጋብዞ ቀድሶ ሲወጣ፣ ምግብ ተመገቡ ሲወጣ፣ በስጋ ወደሙ ቄሶቹ ገደሉት እያለ ነው የሚያወራው። ማን ይባላል አለ። ስሙ አበበ ጉልላት ይባላል አለ። አሁን ይሄኛውን ሰምተናል ውሸታቸውን ቀፈታቸውን ለማጋለጥ ስለፈለግኩኝ ነው በዋነኝነት ያመጣሁት። ዲያቆን በትር የነበረው አሁን ቀሲስ የሆኑት እነማን እንደሆኑ አሁን ይሄው ራሳቸውን በቪዲዮ ላሳያቸው። ትክክለኛውን ትክክለኛውን ዲያቆን የነበረ አሁን ቀሲስ የሆኑትን ማለት ነው። የፕሮቴስታንቶች ውሸት ምን ያህል እንደሆነ እንድታዩ ነው።

ያደመጥ ነው ነው። በፊት ዲያቆን በትረ የነበሩ አሁን መጋቢ ሐዲስ በትረ ጥው መልሳን ይባላሉ። በቅጥፈት በውሸት በማልቀስ በማስመሰል ጭምር ወንድሜን ገደሉት ምናምን እያለ ሲያሟርት የነበረው እነሱ እንድታደምጡት ነው። በዚህ ደረጃ የፕሮቴስታንቱ ቤተ እምነት አስመሳይ ነው ለማለት ነው። ወደ ቀጣይ መረጃዎቻችን እናምራ። በቀጣይ መረጃዎቻችን ከአቡነ ሳዊሮስ ጋር የተገናኙ መረጃዎችን ላስደምጣችሁና እመለሳለሁ። እንደ ኦርቶዶክሳዊ ምእመን አባቶችን የሚያከብር አባቶችን የሚፈራ የለም። ነገር ግን እርስዎ ከእኛ ድብ ውስጥ ለምን እንደወጡ በራሶት አንደበት አሰማታለሁ። ለምን እንደወጡ በራሱ ንግግር አሰማታለሁ። ኦርቶዶክሲያን ይህንም ቪዲዮ በምችሉት ኮፒ፣ ሊንክ፣ ላይክ፣ ሼር በማድረግ ለብዙሀን አደርሱልኝ። እኛ በብፁዕ አቡነ ሳዊሮስ ላይ በምንሰራው ቪዲዮ ላይ የገባችሁ ዘረኝነትን ለመዝራት የምትፈልጉ ሰዎች ምናልባት ከእናንተ ዘር የእኔ ዘር ለሳቸው ይቀርብ ይሆናል። ስለዚህ ስለ ዘረኝነት ሲሆን የምናወራው እኛ ስለ ክርስቶስ ከሆነ ዘርም ምንም አያስፈልግም። ምክንያቱም ክርስቶስና ክርስቶስን ብቻ ስለምንሰብክ ማለት ነው። ይህንን ቪዲዮ በምትችሉት መጠን ኮፒ ሊንክ፣ ላይክ፣ ሼር ለማድረግ ለብዙሃን አድርሱልኝ። ለምን ከኛና ከወጣቱ ልብ ውስጥ እንደወጡ እናሰሙት፣ በራሱ አንደበት እንስማው። ምክንያቱም ያው ክህነት አይደገምም፣ አይለወጥም። አንዴ ነው የሚሾመው፣ ሁለት አይሾም፣ ሁለት ጊዜ ሹመት የለም። ከማይደገሙት ምስጢራት አንዱ ክህነት ነው። እንግዲህ እንደሰሙት ወይም እርስዎ እንደተናገሩት እኛም እንደሰማ ነው። ኦርቶዶክስ ቤተክርስቲያን ክህነትን አደግምም፣ አትለውጥም፣ አታድስም። ስለዚህ ያኔ ቤተክርስቲያን ስታወግዞት ከኦርቶዶክሲያን ልቡስ ወጥተዋል። ያኔ ያውላ ወጣት ሲሞት ከኦርቶዶክሲያን ልቡስ ወጥተዋል። ያኔ ዘረኝነትን ለመዝራት ሲመጡ ከኦርቶዶክሲያን ልቡስ ወጥተዋል። እኛ ዘረኝነትን አይደለም የምንሰብከው ክርስቶስን በዚህ ምክንያት ነው ከኛ ልብ ውስጥ የወጡት። እኛ በአሁኑ ክህነቱ ላይ ምንም ጭቅጭቅ የለብንም። ስራ አስኪያጅም ቢሆኑ ምንም ቢሆኑ በአሁኑ ሽሞቶ ላይ ምንም ጭቅጭቅ የለብን። ያኔ ግን የተሻረው ክህነት ለምን ተመለስ የእርስ የሚመለስ ከሆነ ደግሞ ብዙ በፕሮቴስታንት ቤት ውስጥ በምንፍቅር ነው ውስጥ ያሉ ኦርቶዶክሲያ መምህር የነበሩ እንደነ መምህር አሰግድ ያሉ መምህራን ወደ ኦርቶዶክስ ቤት መመለስ ይፈልጋሉ። ለምን የማይመለሱበት ምክንያት ግን ክህነት አይደገምም የሚል ትምህርት ስላለ እዛ ብንሄድ የገቢ ምንጫችን ይቋረጣል ብሎ ስለሚያስቡ ስለዚህ ክህነት የሚደገም ከሆነ ክህነት የሚደገም ትምህርት ካለ አዲስ ትምህርት ካለ ያምጡና ያሳዩን። እኛም እንቀበሉታለን። ከእርሶ ጋር ምንም አይነት ጸብ የለን። ነገር ግን ያው ሁላ ወጣት በሞተበት ሰዓት ላይ በዛን ሰዓት በተወገዙበት ሰዓት ላይ ከእኛ ልብ ውስጥ ወጥቷል፣ ከኔ ልብ ውስጥ ወጥቷል በዛን ሰዓት። ይሄ ነው እንጂ እንደ ኦርቶዶክሳዊ ምህመን አባቶችን የሚያከብር አባቶችን የሚፈራ ምህመን ብፁዕ አቡነ ሳዊሮስ ስራ አስኪያጅ ከሆኑ በኋላ በሀገረ ስብከታቸው የተለያዩ ነገሮችን ማድረግ ጀምረዋል። ይህንን ተከትሎ ታዲያ ስለሳቸው የሰጡትን ምስክርነት በዛው ሀገረ ስብከት ባሉ መምህራን የተነገረውን አርብጠን እንመለስ። ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽህፈት ቤት ዋና ስራ አስኪያጅ ሊቀ ጳጳስ የደቡብ ምዕራብ ሸዋና የሸገር ከተማ አይጉረ ስብከት ሊቀጳጳስ የታላቁ መስካየ ዙናን ገዳም የበላይ ኃላፊ፣ የቅድስት ስላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ፣ በኦሮሚያ ክልላዊ መንግስት የሃይማኖት ተቋማት ጉባኤ ሰብሳቢ። ዛሬ ትልቅ መገለጥ ነው። እግዚአብሔር ለእኛ የሚሆኑትን ዋጋ የሚከፍሉትን ካሉት ብፁዓን አባቶች መካከል ዛሬ ደግሞ ቀንበር እንዲሸከሙ መከራ እንዲሸከሙ ብዙዎቻችን ብፁነታቸውን እንኳን አደረሳችሁ የሚለውን ቋንቋ ስንጠቀም፣ ብፁነታቸው እንደሱ አትበሉ፣ እኔ መከራ ነው የተሸከምኩት፣ አደራ ነው የተሸከምኩት፣ አባቴ ያስችል ብላችሁ በጸሎታችሁ ደግፉኝ ብሎ ነው የሚሉት። እውነት እንዲህ ባለ መንፈሳዊ መገለጥ በትህትና እመቤታችን ፊት ተንበርክከው አገልግሎታቸውን ጸሎታቸውን በቀደም ከሳምንቱ በፊት ወደ ተክልዬ ሄደው ከገዳሙ ደርሰው ተንበርክከው ጸጋ ተክለ ሃይማኖት እንዲያደርባቸው ጸልየው አሁን ደግሞ ከእመቤታችን ደጅ መጥተው እኛን እየባረኩ ያሉ አባት ናቸው። በእውነት ይህም ትልቅ ክብረ በዓላችን ነው። እስኪ እግዚአብሔርን አመስግን። ብፁዕ አባታችን አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀጳጳስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ እንዲሁም የኦሮሚያ ብሔራዊ ክልላዊ መንግስት የሃይማኖት ተቋማት ጉባኤ ሰብሳቢ፣ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ ሊቀጳጳስ ልጆቹን እንዲባርኩልን የሚናፍቆትን የሚወዱትን የሚያከብሩትን ልጆች ቃለ መዳንና ቡራኬ እንዲሰጡልን በታላቅ ትሕትና እንጠይቃለን። በስመአብ በወልድ በመንፈስ ቅዱስ አህዱ አምላክ አሜን። መቃባ ከነማ ከነፍረ ቁልቁሉ ዋቀየቶ እኮ አሜን። እግዚአብሔር አምላካችን ያለፈውን ጊዜ በሰላም በህይወት ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለሱ ይሁን። እንኳን አደረሳችሁ። እንኳን ለዚህ በዓል አደረሳችሁ። እንኳን ደስ አላችሁ። እግዚአብሔር አምላካችን አባታችን ጠባቂያችን ፈጣሪያችን ስለሆነ ሁላችንም በለመቱ በዚህ በቅዱስ ቦታ ላይ ሰብስበን እንድንባረክ እንድንቀደስ አድርጎን በብዙ አይነት እየተባረክን ነው የቆየ ነው። አሁን ሌላ ምለው ነገር የለም። እመቤታችን የሞቤላ ማህደረ መለኮት ቅድስት ማርያም ቤተ ክርስቲያን ወይ እመቤታችን በጣም ስዕለት ሰሚ ናት። ስዕለት ትሰማለ። ሁሉ ሰው መልስ እያገኘ ነው መልስ መጥቶ እዚህ መልሶ መልስ የሚያገኝባት ቦታ ነው። ስለዚህ እኔም ባለፈው ጊዜ ነግሬያቸዋለሁ ወደዚህ መምጣት ከጀመሩ ጊዜ ጀምሮ እዚህ ስመላለስ የጥምቀቱንም ቅድም አስተዳዳሪ እንዳሉት የዚህ ቦታ ችግር ነበረና አቡነ ሳዊሮስ ናቸው ይህንን መልእክት ያስተላለፉ። የተወዳቸው የሰዎቻችን እንግዲህ ዛሬ ብዙ መረጃዎችን ሳስደምጣችሁ ነበር። የመጨረሻውን ብቻ እንድናደምጥ እፈልጋለሁ። እሱም የወንድማችን ልደተ ቃልን ነው። ልደተ ቃል እንግዲህ በቅበተ እምነቱ ዙሪያ ላይ እየሰራ ያለ ወንድማችን ነው። ታዲያ መነሻው እንዴት እንደነበረ ይገልጽልናል። ትካትለ እንመለስ የኛም የመጨረሻ ቪዲዮ ናል ተማሪ ነበርኩኝ። ከዛ ሰመት ተማሪ ገባ የሆነ ሰዓት ላይ ተራራቅን ከቤተክርስቲያን። ለምን ተራራቃችሁ? ያው በቃ የትንሽ ጉርምስና ምናምን ሲመጣ ያነው ባረት ራቅ የምታደረግ ባረ ልክ ስምንተኛ ወደ ዘጠኝ ስናልፍ ሌላ ትምህርት ቤት ቀይረን ስለነበረ የምንማረው ትንሽ ከቤተክርስቲያን ጋር መራራቅ መጣ። በዛው ዩኒቨርስቲ ገባው። ዩኒቨርሲቲ ከገባ በኋላ ግቢ ጉባኤ፣ ደግሞ ማህበረ ቅዱሳን ደስ የሚለው ይይዛል። እዚያው ግቢ ጉባኤ ተማርን። ከዛ ወጣው። አሁን ሶስተኛ ዓመት የተማርኩ ነው፣ ቴዎሎጂ ቅዱስ ስላሴ። አምስት ዓመት ነው የሚሰጠው፣ የማታ የማታ ነው። ሶስተኛ ዓመት ያው በጣም ብዙ ቻሌንጅ አለው። ትምህርቱን ሄዶ መማሩ ጋር ቢሆንም ከእግዚአብሔር ጋር አለው። እዛ እየተማርኩ ነው፣ አልጨረስኩኝም። ኮንተንቶቼ በብዛት ከሃይማኖታዊ ሙግቶች ይኖሩታል፣ የጥያቄ መልስ ለሌሎች ቤተ እምነት የሚደረግ ጥያቄ መልስ የእርስ በርስ ተከታታይ የመማማር ፕሮግራም አለ። ጉባኤ ማዘጋጀት ስፔሻሊ ወደ እኔ የተወለድኩት ኦሮሚያ ክልል ላይ እንደመሆኑ እዛ አካባቢ ላይ ያለውን ክፍተት ለመሙላት ኦሮሚያ ቋንቋ በደንብ የሚናገሩ የሚዘምሩ ዘማሪያኖችን እያዘጋጀሁ በራሳዊ ወጪ እያስተባበርኩ ወደ ሶስት ጉባኤዎችን አዘጋጅቻል። ስለዚህ ሰምቼ ነበር ሲነገረኝ ኦሮሚያ ክልል በኦሮሚያ ቋንቋ ህብረተሰብ ላይ የሰመሰባችሁ እንዴት እንደምታርክ ሰምቻለሁ። በደንብ ነገረኝ። ስለዚህ አዎ እንግዲህ ካየሽ የሆነ ጊዜ ቤተ ክርስቲያን ተፈትና ነበረ፣ ወይ ተህለኛ ነገር ተነስቶ ነበር። እግዚአብሔር ወዶና ፈቅዶ ተረጋግቷል። ትልቁ ጥያቄ ምንድነው? በቋንቋችን የተማርና አይደለም የሰማን አይደለም፣ ቅዳሴውን ትምርቱ በእኛ ቋንቋ አይደለም የሚል ጥያቄ ይነሳል። እናሳለና ቤተክርስቲያን ለሁሉም በለሁሉም በሚሰሙት ነገር ማድረስ እንደምትችል አዋሪያ ስራ ምዕራፍ ሁለት ላይ ይናገራል። መንፈስ ቅዱስ በሐዋርያት ላይ ሲወርድ በሰባ አንድ ቋንቋ ተጨምሮ ስ በሰባ ሁለት ቋንቋ ተናግረዋል። እዚህ ቤተ ክርስቲያን ልሳና ብዙ ነው። አንዱን ትምህርት በብዙ አይነት ታደርሳለች። ና እኔ ደግሞ ከዛ ቦታ ላይ እንደ መውጣቴ ቁጭት ስላለ ማገዝ የምችለው በዚህ ከሆነ ቤተ ክርስቲያንን ለምን አላዘጋጅም ብዬ መጀመሪያ እኔ የተወለድኩበት ቦታ ላይ ነው ያዘጋጀው። እስቲ ነገረኝ ስለ መጀመሪያው ቀን እና ሶስት አብያተ ክርስቲያናት ላይ ያዘጋጀ ነው። ጊዮርጊስ ቤተክርስቲያን ነው እኔ ተውልጅ እንትን የተወዳቸው ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ወንድማቸው ሁሉን መብራቱ ነኝ። ያሮስን ምርጫቸው ስለምታደርጉ እጅግ እናመሰግናለን። ያሮስ የእናንተም የእኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ።